ያዩብን፣ ሌላ አይደለም፣ እውቀታችንን አይደለም፣ ችሎታችንን አይደለም፣ ዘራችንን አይደለም። ያዩብን የስምህን ኃይልን። አሜን። የስምህን ኃይል አይተው ለስምህ ተንበርክከው። አሜን። የቤታቸውን ቆቅልሽ በዚህ ሰዓት ይፈታ። አሜን። የቤታቸው ጥያቄ በዚህ ሰዓት ይመለስ። አሜን። እግዚአብሔር እግራቸውን ከዚህ ከኛ በመለሱ ሰዓት አይተውት የማቁት ያንተ የበረከት እጅ ትዘርጋለህ። አሜን። በጎ ስጦታ ፍጹም በረከት ያገኛል። አሜን። ኢየሱስ ያለ ንር ተለቀላለ አሜን። አዋይ ተገልብጧል አሜን። ወንድሜ አዋይ ተገልብጧል የሞት አዋይ ተገልብጧል አሜን። አትሞትም፣ በሕይወት ትኖራለሽ አሜን። ለምስጋና እዚህ ቦታ ትመጣለሽ አሜን። የያዘው ነገር ተለቋል አሜን። ክልሽም በሙሉ የሚፈታል የሰለሞን አምላክ ከፊትሽ

አዲስ ነገር ሆኖ እኛ ዘወትር 11 ሰዓት ቦታ ለምስጋና ተመቻለ።